በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወረቡዕ ለወርኀ ሰኔ በዛቲ ዕለት ኮነ ሰማዕተ ቅዱስ በክቡር አባ ሙሴ ጸሊም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት አረፈ። ሰዎች ከገድሉ የተነሳ ይህ ቅዱስ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግስተ ሰማያትን ገፍቷት ነበርና፣ እርሱ በሥጋው ጠንካራ፣ በሥራውም ኃይለኛ ነበር ይባላልና፣ ነበር ይበላና ይጠጣ፣ ይቀማና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅም እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ፣ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ፣ ይል ነበር። ከዚህ በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድ ወደናንተ ወደ አንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው ታግሰ የማስተምርን ከጠበቅህ እግዚአብሔርን ታየዋለ አለ። ከዚህም በኋላ ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙ ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረው በመብልና በመጠጡ በዝሙቱም ይዋጋው ነበረ። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ይስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ በቤቶቻቸው በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር ውሃው ከነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋውን በእሳት ተለብልቦ እንደ ደረቀ እንጨት ስቲሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርም ትግስቱን አይቶ ከደውየው ፈወሰው፣ የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም አምስት መቶ ወንድሞች መነኮሳት ተሰበሰቡ። በእነርሱ ላይም አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሱ ዘንድ ባቆሙት ጊዜ ሊቀ ጳጳሱም አልፈቀደም ነበር። አረጋውያኑንም ይህን ጠቋራ ለምን አመጣችሁት ከዚህ አውጡት፣ አላቸው። እርሱም ራሱን መልክ የከፋ ጠቋራ ሆይ መልካም አደረጉብህ፣ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ደግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው ሙሴ ሆይ እነሆ በውስጥም በውጭም ሁለመናህ ነጭ ሆነ አለው። በአንዲት ምሕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከባቱ ብዙ ጊዜ ወጣ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናም ዘንቦ ጉድጓዶችን ሁሉም መላ። አረጋውያኑም ለምን ብዙ ጊዜ ወጣ ገባ ትልነበር ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኝ ቅዱሳን አገልጋዮችን ምን አጠጣቸዋለሁ ይለው ነበር። በቸርነቱም ዝናብን ልኮልን ውሃን አገኘን አላቸው። በአንዲት እለትም አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማይትነት አክሊል ያለው ከናንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ ይሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ ይገደል ዘንድ አለው የሚል ጽሁፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋራ ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ሸሽ አላቸው። እርሱም አባታችን አንተ ሳትሸሽ ምን አሉት? እርሱም በሰይፍ የገደለ በሰይፍ ይገደል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ጠብቃት ኑር ያለውና አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር ሰባት መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርን መልአክ የእግዚአብሔርንም መልአክ አየ። በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት የሰማዕትነትንም አክሊል ተቀበለ ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ስርዓትን የሰራ ካህን እንዳደረገችው በሁሉም ቤተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንሳህን ኃይሏን ተመልከቱ ስጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል ከእርሱም ብዙዎች ድንቆች፣ ታምራቶች ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሰላም እብል ለሙሴ ጸሊም እንተነበረ እጉሰ ውስተ ውሳጤ ገዳም ሶበ ተዘከረ ኩሎ እከያትዩ ዘቅድም እትቃታል ይቤ በመጥባይ በበርበር ዮም ዘንበለ ደም እይነጽ ደም ሰላም እብል ሀው ሰባቱ ዘምስለሙሴ ጸሊም በመጥባይ ተበርበር ዘሞቱ